የኢትዮጵያ ቴክኖሎጂ ኤክስፖ ኢቴክስ 2025 ከዛሬ ግንቦት 8 ቀን 2017 ዓ ም ጀምሮ ለሶስት ቀናት በአዲስ አበባ ይካሄዳል። የኢንፎርሜሽን መረብ ደህንነት አስተዳደር እና የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት በጋራ ያዘጋጁት የኤክስፖ ኤክስፖ የሳይበር ደህንነት፣ አርቲፊሻል ኢንቴሊጀንስ፣ ፋይንቴክ፣ ስማርት ሲቲ እና የቴክኖሎጂ ትምህርትን መሰረት ያደረገ አምስት የትኩረት መስኮችን የያዘ ነው ተብሏል። በቴክኖሎጂ ዘርፍ እንደ ሀገር የተሰሩ ስራዎችን ለዓለም ለማሳየት እና በቀጣይ መሰራት የሚገባቸው ጉዳዮች ላይ ተጨማሪ አቅምን ለመፍጠር ያለመ እንደሆነም ተገልጿል። በወላይታ ሶዶ ከተማ አስተዳደር ዛሬ ጠዋት በደረሰ የትራፊክ አደጋ የአራት ሰዎች ህይወት አለፈ። አደጋው ከሐዋሳ ወላይታ ሶዶ ሲጓዝ የነበረ በተለምዶ ዶልፊን ተብሎ የሚጠራ አነስተኛ የህዝብ ማመላለሻ ተሽከርካሪ በተቃራኒ አቅጣጫ ሲጓዝ ከነበረ ከባድ የጭነት ተሽከርካሪ ጋር በመጋጨት ነው የተከሰተው። በአደጋው ጉዳት የደረሰባቸው ሰዎች አቅራቢያው በሚገኙ ጤና ተቋማት ህክምና እየተከታተሉ መሆኑን ዋና ሳጅን ዝናቡ ለፋና ሚዲያ ኮርፖሬሽን ገልጸዋል። በአማራ ክልል እየተደረገ ባለው ሀሰተኛ ሰነድ የማጣራት ሂደት ርዕሰ መስተዳድሩን ጨምሮ የክልሉ ከፍተኛ አመራሮች የትምህርት ማስረጃቸውን ማስረከባቸውን የክልሉ ሲቪል ሰርቪስ ኮሚሽን አስታወቀ። የክልሉ የሲቪል ሰርቪስና ሰው ሀብት ልማት ኮሚሽነር ወይዘሮ ባንቺ አምላክ ገብረ ማርያም ለፋና ዲጂታል እንደገለጹት በክልሉ ሀሰተኛ ሰነድን ለማጣራት ኮሚቴ ተቋቁሞ ወደ ስራ መግባቱን አስታውቀዋል። የሀሰተኛ ሰነድ የማጣራት ስራው በሶስት ዙር እንደሚከናወን የገለጹት ኃላፊዋ በመጀመሪያው ዙር በክልሉ ከፍተኛ አመራሮች ላይ የማጣራት ስራው እየተከናወነ መሆኑን ተናግረዋል።